አሰላሙ አሌይኩም ወረህመቱላህ ወበረካቱ ሰላም እንዴት ናችሁ ውድ ቤተሰቦቼ ሁላችሁንም ሰላም ብያለሁ በያላችሁበት ሰላማችሁ ዝዝት ይበል ዛሬ እንደተለመደው በአዲስ ቪዲዮ የወርቅን ዋጋ የማሳውቃችሁ ይሆናል ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ቪዲዮውን ላይክ እና ሼር አድርጉት ዛሬ ቀኑ ሰኞ ነው ሜይ 19/2025 የሰኞ የቀኑ ውሎ የወርቅ ዋጋ ምን ይመስላል? የሚለውን አብረን የምናይ ይሆናል። ሀባይብ በቀጥታ ወደ መጣሁበት አልፋለሁኝ። በጅዛን 1 ግራም 21 ካራት የባህሪን ወርቅ 343 ሪያል እየተሸጠ ይገኛል። ከሚስ ምሽት 1 ግራም 21 ካራት የባህሪን ወርቅ 340 ሪያል እየተሸጠ ይገኛል። አባሃ ላይ 1 ግራም 21 ካራት የባህሪን ወርቅ 346 ሪያል እየተሸጠ ይገኛል ማለት ነው ውድ ቤተሰቦች በመቀጠል ተቡክ ላይ 1 ግራም 21 ካራት የባህሪን ወርቅ 358 ሪያል በመሸጥ ላይ ይገኛል። እንዲሁም ደማም ላይ 1 ግራም 21 ካራት የባህሪን ወርቅ 382 ሪያል እየተሸጠ ይገኛል ማለት ነው ውዶችዬ። ሪያድ ላይ ዛሬ 1 ግራም 24 ካራት የባህሪን ወርቅ 460 ሪያል እየተሸጠ ይገኛል። ሀያ ሁለቱ ካራት አራት መቶ ሀያ ሰባት ሪያል እየተሸጠ ይገኛል ማለት ነው። ሀያ አንዱ ካራት አራት መቶ አስራ አንድ ሪያል ነው። አስራ ስምንቱ ካራት ሶስት መቶ ስልሳ ሁለት ሪያል ነው ማለት ነው። ይሄ ሪያድ ላይ ያለው የወርቅ ዋጋ ነው። እንዲሁም መዲና ላይ አንድ ግራም ሀያ አንድ ካራት የባህሪን ወርቅ ሶስት መቶ ሀምሳ ስድስት ሪያል እየተሸጠ ይገኛል። ጦይፍ ላይ አንድ ግራም 21 ካራት የባህሪን ወርቅ 352 ሪያል በመሸጥ ላይ ይገኛል ማለት ነው። ውድ ቤተሰቦች መካ ላይ አንድ ግራም 21 ካራት የባህሪን ወርቅ 357 ሪያል እየተሸጠ ይገኛል በዛሬው የሰኞ የቀን ውሎ ማለት ነው። ጅዳ ላይ አንድ ግራም 21 ካራት የባህሪን ወርቅ 344 ሪያል በመሸጥ ላይ ይገኛል ማለት ነው ይሄ እንግዲህ የግራሙ ሂሳብ ብቻ ማለት ነው። ከመስነእያ ጋር ከደሪባ ጋር ሲታሰብ ብሩ ኦፍ ወደ ላይ ይወጣል ማለት ነው፣ ይበዛል እና ወዶች፣ ይሄ እኔ እየነገርኳችሁ ያለሁት ጅዳ ላይ መካ ላይ ጦይፍ ላይ ሌሎች ቦታ ያሉትን ከመስነእያ እና ከደሪባ ውጭ ያለውን የወርቅ ዋጋ ብቻ ነው ማለት ነው። ወርቅ ቤት ሄዳችሁ ሚዛን ላይ ሲወጣ መስንእያ እንደም ደግሞ ደሪባ ካሳሰባችሁ ያው ብሩ ይበዛባችኋል ማለት ነው። ነገር ግን መስነእያ ግድ ነው ሁል ጊዜም እንደምላችሁ። ደሪባ ግን ያው አለማሳሰብ ትችላላችሁ። ካሽ መክፈል እንችላለን እኛ ያለ ደሪባ ነው መግዛት የምንፈልገው ካላችሁ ያለ ደሪባ ይሸጡላችኋል ማለት ነው። ውድ ቤተሰቦች እና ለዛሬ እንግዲህ ውድ ቤተሰቦች ይዤላችሁ የመጣሁት የወርቅን ዋጋ። በሳዑዲ አረቢያ ያለውን ብቻ ነው። በሌላው ጋር ያለውን በቀጣይ ቪዲዮ ይዤላችሁ እመጣለሁ። ቻናሌን ሰብስክራይብ ላይክ እያደረጋችሁ አበረታቱኝ። ሁላችሁንም እጅግ አድርጌ አመሰግናለሁ።